ሰላም እንዴት ናችሁልኝ ሰላም ናችሁ ያው ዛሬ ደግሞ በመኪና መጥቻለሁ እንዴ ዛሬ ምንድን ነው የመኪና ጠባ ልታሳይን ነው እንዴ መጣሽ እንዳትሉ ያው እንግዲህ ሁለት ሺህ ሀያ አምስት ላይ ዕቅድ ያደረጋችሁ መንጃ ፍቃድ ለመያዝ መንጃ ፍቃዳችሁን አንዳንድ ነገር ይዤላችሁ ነው የመጣሁት ይጠቅማችኋል ብዬ እኔ ሁለት ሺህ ሀያ አራት ዕቅድ የነበረ መንጃ ፍቃዴን ለማለፍ ወይ ደግሞ መንጃ ፍቃዴን ለመያዝ እና እሱም ተሳክቶልኝ ነበር። አሁን በመጀመሪያ ፈተና ነበረ ፕራክቲካ ላይ ያለፍኩት። እና ሁለት ሺህ አራት ላይ አሁን አመት ሆኖታል ከያዝኩት። እና አንዳንድ ምን እንደረዱኝ ምን እንዳደረግኩኝ ይዤ መጥቻለሁ። በዛውም ዋይነት መኪናውን እያጠብኩኝ እናወራለን ማለት ነው። ስለ መኪናውም አንዳንድ ነገር እነግራችኋለሁ። ተከታተሉኝ። ያው ጉንፋኔ አሁንም ድረስ የተወሰነ አልለቀቀኝም። እንግዲህ ባለፈው ጉሮሬን ነበር፣ ከዛ ወደ ጉንፋኔ በቃ ወይዘሩ። አንዴ ጨለም አንዴ ብርሃን፣ ያው እዚህ ቪዲዮ ላይ ራሱ እንደው ትመለከቱ ላለ ትንሽ ብርሃን ይሆናል ትንሽ ወይዘሩ። ለዛ በቃ አስቴል አሁንም ድምፄ እንደተዘጋ ነው። እና እንግዲህ ምንድን ነው ያልኳችሁ ከላይ እንዳያችሁ እኔ እንዳልኳቸው እንዳልኳችሁ እቅዴ 2024 ነበረ። እናንተም የ2025 እቅዳችሁ ማድረግ ነው። ያው መንጃ ፈቃድ ዋናው ኮሚትመንት ነው የሚፈልገው። ኮሚትድ መሆን ነው። በቃ ለጀምረ አለማቋረጥ ነው ለማጥናት ማለት ነው እና በተለይ ደግሞ ቲዮሪውም ብዙ ሰው ይጀምራል፣ ከዛ ያቋርጣል፣ ይጀምራል። እኔም እንደዛ ነበር፣ የሆነ ሰዓት ላይ በደንብ በቃ በሞራል ጀምሬ አቋርጣለሁ። ግን ተመፈተን ከጀመራችሁ ደግሞ አታቋርጡትም። በቃ ማጥናቱ ላይ ነው እንደዚህ ብዙም ሰው የሚያቆራርጠው እና እንደምንም ብላችሁ አጥነታችሁ ከዛ ወደ መፈተኑን አንዴ ከጀመራችሁ ብትወድቁም የመጀመሪያው ሁለተኛው ሶስተኛው ትላላችሁ ቲዮሪውን እኔ በሶስተኛው ነው ያለፍኩት በእርግጥ እና ደግሞ ቲዮሪውን ማታውቁ ካላችሁ ያው ፍሬቱ አለች በአማርኛ በደንብ በቃ በትርጉም የሰራችሁ ቪዲዮዎች አሉ እሱ በጣም ጠቃሚ ነው እሱ በሱም በጣም ተጠቅሜ ነበረ በፊት ምክንያቱም አንዳንድ ቋንቋዎች ብዙ አትረዱትም ለዛ ትንሽ ግራ ይገባል እና በዛ ስታቁስ ግን አንዲ ማለት ነው ብላችሁ ውስጣችሁ ከአንዴ ካረጋችሁት አይከብዳችሁም ማለት ነው። ብዙ ሰው ያውቃታል እዚህ እንግሊዝ ያለ በብዛት ዩቱቡን በደንብ የሚያውቀው ይመስለኛል። ግን የማታውቁ ግን ፍሬቱ ብላችሁ ወይ ደግሞ ከስር ኮመንት ላይ ሊንኩን ብትሉኝም እኔም ከስር ማስቀመጥ እችላለሁ ማለት ነው። እዛ ውስጥ ገብታችሁ ያው መጀመሪያ ቴዎሪውን ማለፍ ነው። ቴዎሪውን ካለፋችሁ በሁለት ዓመት ውስጥ ስለሚቃጠል ያው እንደምንም በርትታችሁ ሳይቃጠል በፊት ያው ፕራክቲካሉን ለማድረግ ስለምትሄዱ መጀመሪያ ቲዎሪውን ብታስቀድሙ ጥሩ ነው ብዬ ላለው ማለት ነው። ከዛ ያው ፕራክቲካል ስትጀምሩ በቻላችሁ መጠን ከራሳችሁ ሰው ጋር ወይ ከባለቤታችሁ ጋር እኔ አሁን ከባለቤቴ ጋር ነው የጀመርኩት፣ እጄን ሳፍታታ በእሱ መኪና ነበር የጀመርኩት ማለት ነው። ግን ብዙም ሰው ደግሞ እዚህ እጁንም ኢቨን ለማፍታታት መጀመሪያ በኤል መኪና መግዛት ቀድሞ መኪና መግዛት ይቀላል፣ እንደውም ምክንያቱም ኢንስትራክተር በጣም ውድ ነው። አሁን ላይ ደግሞ በየሰዓቱ እየጨመረ ነው። ስለዚህ የራስ መኪና ሲኖራችሁ ቤተሰብም ጓደኛም መንጃ ፍቃድ ያለው ሰውም ከጎናችሁ እየሆነ መለማመድ ትችላላችሁ። ግን ከሀ ኢንስትራክተር ስትጀምሩ ከመጀመሪያው በጣም ብዙ ኮስት ነው የሚያደርጋችሁ። ስለዚህ ከሰው ጋር ብታደረጉ እኔም እንደዛው ነበር የተጠቀምኩትኝ። ኦልሞስት እኔ ትንሽ የተወሰነው ሰዓታት ነው ራሱ ከኢንስትራክተር ጋር ያረኩት የነበረው ማለት ነው። ምክንያቱም በቃ ስምንት እንደውም ራሳችን ነበር ያስቀጠር ነው ፈተናውን ከዛ ስምንት ሳምንት ምናምን ሲቀረኝ በቃ በሳምንት ሁለት ሰዓት እንኳን እሷ የተወሰነ ብታሳየኝ ያለውን ነገር በኢንስትራክተር ብዬ ነው የጀመርኩት። እና እንደውም እስ ጀምር እሷ አረ በጣም ብዙ ነበር የሚቀርሽ ነው ያልኪ፣ እንደውም አራዝሚ እያለችኝ እኔ ነኝ አላራዝም ያልኳት። ብዙ ኢንስትራክተሮች በቃ ለቢዝነሳቸውን አይታወቅም፣ ብቻ እነሱ በደንብ ከእነሱ ጋር እንድሰሩ እና ገንዘባቸው እንዲያገኙ ይሁን ብቻ አራዝሙት። እንግዲህ ይቅርታ ኢንስትራክተር ካላችሁ እዚህ ይቅርታ፣ በተለይ እናንተ ራሳችሁ ቡክ ከሆነ ያደረጋችሁት ው ነው የሚሉት ይቀራችኋል። እኔ አሁን ገና ስጀምር እንደ ማን ያስለመደች በምን ኢንስትራክተር ነው የለመደችው ምናምን ምናምን በቃ በጣም እንትን ነበረች ሰው እንኳን እና በሳምንት አንድ ሁለት ሰዓት ብዬ አልኩትም። በቃ በሳምንት ሁለቴ እያረገችው ብቻ በቃ እንደምንም ብላ ኢቭን የመፈተኛ የቀን እየሄድኩ በዚያ እያይዝ ሽማ አታልፊም እያለች ነበረ። ሄድኩትና ያለፍኩትና አንዳንዴ ኢንስትራክተሮች የሚሰጧችው ግምት እነሱ ባሏችሁ አይደለም። በቃ እናንተ የውስጣችሁ እናንተ የምችሉትም ማድረግ ነው። እነገና ኢንስትራክተር ኢንስትራክተሮችን ቪዲዮ ማየት የዩቱብ ላይ ማለት ነው። እኔ በጣም በቃ አንድ እሱንም ስታዩ ደግሞ የተለያየ ዛሬ አሁን አንድ ኢንስትራክተር ቀጣይ ደግሞ ሌላ አትዩ። አንድ ኢንስትራክተር ያዙና በቃ የተመቻችሁን። ኔ አሁን ሳየው በጣም ግልጽ የሆነ እንግሊዝኛ ነው የሚያወራው በጣም ጎበዝ ነው። እና ከጎን ደግሞ የሆነ እንደዚህ ዲስትራክት የሚያደርጋችሁ የለም። ከጎን ተፈታኝ አያስቀምጥም። ብቻውን መኪና ውስጥ ነው የሚሆነው። ያለውን ነገር እየሄደ ነው የሚያሳያችሁ። እዚህ ጋር ቆሙ፣ እዚህ ጋር ቆማለሁ፣ አሁን ልታጠፍ ስለሆነ እዚህ ጋር አለ እያለ በንትን ነው የሚናገረው እና እሱ በጣም ጠቅሞኛል። እና ረዥም ጊዜ እሱን አይቼው ነበረ። እሱን ቪዲዮች አያለሁ ከዛ ከባለቤት ጋር ፕራክቲክ አረጋለሁ እና በጣም ነው ያገዘኝ የነበረው። እናንተም ቪዲዮዎች ማየት ኢንስትራክተር አንድ የተመቻችች በቃ ጥሩ ናት፣ ይሄ ጥሩ ነው ለእኔ ይመቸኛል ብላችሁ የምትሉትን ኢንስትራክተር የዩቱብ የሚሰሩ ቪዲዮዎቹን እሱን ማየት በጣም ጠቃሚ ነው ብዬ አስባለሁ። ሁለተኛ ደግሞ የመፈተኛ ቦታውን አፕ ማውረድ፣ ዳውንሎድ ማድረግ ሰብስክራይብ ስታደረጉት የነፃም አለው ጎግል ላይ ነው የሆነ ቦታ ላይ ግን በጣም የማይመች ነው። ምንም እሱን አልመክራችሁም። የነፃውን አስራ ሁለት ብር ግን ሰብስክራይብ አስራ ሁለት ፓውንድ ሶሪ፣ ፓውንድ ሰብስክራይብ ካረጋችሁት አፑን ያወርድላችኋል። ወደ ሀያ ምናምን አፕ የመፈተኛችሁ በየመፈተኛችሁ ቦታ ያለ አለ እና የመፈተኛችሁን ቦታ ስም ከሰጣችሁት ያወርድላችኋል ማለት ነው። እና አንድ ቀን አንድ ዙር የአንዱን አካባቢ ማለት ነው እና ዋን ፓርት ብሎ አንድ አካባቢ ነው የሚወስዳችሁ፣ እነሱ ሊወስዷችሁ የሚችል አካባቢ እና ወደ ሀያ አንድ ፓርት አለው እና ሀያ አለ አንድ ዙር ማለት ነው ሀያ አንድ ቦታ። እና እሱን ያው በቃ በየጊዜው መሄድ ነው። አሁን እንደዛ ዳውንሎድ አድርጌው በቃ መንገዱን በልቾ ነበረ የአካባቢን የምፈተንበትን እንጂ ልክ ኢንስትራክተር ጋር ስጀምር እነሱ አሁን መፈተኛችሁ ሰዓት ሲደርስ ነው እዛ አካባቢ መውሰድ የሚጀምሩት። እንደሱ ሳይሆን አፑን አውርዳችሁ እናንተ በቃ መንገዱን በደንብ ማወቅ መብላት ነው። ከዛ የፈተናው ቀን ግራ አይላችሁም። አዲስ የሆነ መንገድ አይደለም። እዛ ጋ ማድረግ ያለባችሁ ነገር ታረጋላችሁ። ከዛ ኢንስትራክተሩም ደግሞ ሲወስዳችሁ፣ ሞር የበለጠ በቃ መንገዱን በደንብ ታቁታላችሁ ማለት ነው። እና እኔ አፑ በጣም ጠቅሞኛል። እሱን አፕ አውርዱስ ብዬ ከዛ ደግሞ በቃ የፈተና ሰዓት ደግሞ ስትሄዱ ያው ብዙ ነርቨስ አለመሆን ነው። መጀመሪያ ፈተናው ቀን ሬዲ መሆን ነው። በቃ ጽድት ብላችሁ መሄድ ራሳችሁን ጠብቃችሁ በስነ ስርዓት ፏ ብላችሁ በቃ ዝግጁ ሆናችሁ ወደ ፈተና ቦታ መሄድ በቃ በቻላችሁት መጠን እና እንደዛ ካረጋችሁ በኋላ እኔ ያው እንደ ሰአቱ አይዶኖ ሰአቱን ዘጠኝ ሰዓት ነበረ ትምህርት ምናምን ከገባ በኋላ ናይኖክሎክ ጠዋት ላይ ነበረ እና በጣም ጥሩ ሰዓት ነበረ ይመስለኛል። እሱ ጠቅሞኛል። ሰዓቱም ጭር ያለ ነው። በዛ ሰዓት ላይ ከትምህርት ሁሉም ትምህርት ገብቶ ወደ ስራ የሚሄድበት አካባቢ ስለነበር ጭር ያለ መንገድ ነበረ እና እንደዛ ነው። እና ኢንስትራክተር በፈተናው ቀን በፈተናው ቀን ለምሳሌ እየተፈተናችሁ ጥፋት ካጠፋችሁ እሱን ኢንስትራክተርን በዩቱብ ላይም ካያችሁት በደንብ ሊነግራችሁ ይችላል። ካጠፋችሁ በቃ ፓኒክ አለማድረግ ነው። ወይኔ አጥፍቻለሁኝ እዚህ ጋር በቃ ወደኩ ምናምን እያላችሁ እሱን አለማሰብ ነው። በቃ አጠፋችሁ በቃ ሊያልፋችሁ ይችላል። በዛ ጥፋት ላትወድቁ ትችላላችሁ። አንዳንዴ ጥፋት ነው ብላችሁ የምታስቡትን ነገር ላይ ጥላችሁ ይችላል። ስለዚህ እሱን ፓኒክ ሳታደረጉ ማለፍ ማለት ነው እና በቃ በቻላችሁ መጠን እና እኔ ያው ከኔ በበለጠ ደግሞ እንዳልኳችሁ ኢንስትራክተሮች፣ ዩቱብ የሚሰሩ ኢንስትራክተሮች አሉ እነሱን ገብታችሁ ይውላለሁኝ። ስለ መኪናው ደግሞ አንዳንድ ነገር ልንገራችሁ። ያው በእርግጥ መኪና ስትገዙ ያው ሁሉም ሰው እንደ ቻንሱ ነው። በቃ አንዳንድ ሰው ጥሩ መኪና ይገጥመዋል፣ ረዥም ጊዜ ይጠቀምበታል። እና እኔ ግን አሁን የገጠመኝ ይሄ ፊወጀት በተለይ በቃ ይሄ እንትን በጣም ኢቨን ጋራዥ እራሱ ስንወስደው በቃ እጅሽን አፍሳችበት እንጂ ይሄ መኪና በቃ ብዙ ሰው ለሰርቪስ ሁሉ የሚያመጣው እነዚህ መኪኖች ነበር ያሉኝ። እና ይሄ ፕሮጀክት አዲሶቹን አላቅም። ስለ ሞተርም እኔ ብዙ የማውቀው ነገር የለም። ግን ሞተሩ አንድ ሊትር ነው ምናምን የሚይዛለ የሚሉት ማለት ነው። እና እነሱ ሳንድ ሊትር የሚይዝ ሞተር በጣም ወዲያው ነው እንትን የሚለው እና ማይሌጁ ያናህል ብዙ አደለም የሄደው፣ ስንገዛው ወደ ሰማንያ ነው ምናምን ነበረ። መኪናዋም እንዳያቸው ጽድት ያለች ነች፣ በጣም ቆንጆ ናት። ከላይም በቃ እኔ በጣም ወርጃን ነበረ ስገዛት ስገዛት አልኩኝ፣ ቅርታ ስንገዛት፣ እንዳይሰማኝ ባለቤቴ ነው የገዛልኝ፣ ባይዘወኝ እና አሁን እኔ እሱ ባለቤቴ አሁን በፊት የገዛው መኪናው በሱ እሱ የገዛበት መንገድ ነበር የገዛው። ከሰው ላይ ነው በእርግጥና ከአውትሳይድ ላይን ስለነበረ አሁን እሱ ስቲል ይጠቀምበታል። ምንም ሰርቪስ በየዓመቱ የሚያደርገው ሰርቪስ ነው እንጂ ምንም ሰርቪስ አድርጎ አያውቅም። የእኔን ግን በቃ እንደመጣ ጋራጅ ስንወስደው ምንም ችግር የለበትም። አሁን ላይ አለኝ። ግን ይሄ መኪና እንዳልኳችሁ መጀመሪያ እንዳለኝ እንደዛ ነበር ያለኝ የነበረው እና ኪዩጀት አሁን ለመግዛት ካሰባችሁ በደንብ ማማከር ይኖርባችኋል። ባትገዙ እመርጣለሁ። በእርግጥ የገዙ ሰዎች እየተጠቀሙት ያሉ አሉ። በእርግጥ እኔ እሱን ለማለት ሳይሆን፣ ግን ሌላ የተሻለ መኪኖች በደንብ አጣርታችሁ ብትገዙ ብዬ እላለሁ። ምክንያቱም ዘይት በቃ እንግዲህ ይሄ ዘይት አራቱ ሊትር ወደ አርባ ብር ነው የምገዛው እና ዘይቱ የት እንደሚገባ አያፈስም፣ የት እንደሚሄድ እነሱም አያውቁትም። በቃ በርን እየሆነ ነው ራሱ ያቃጥላል ዘይት እና በርን ሆኖ ነው ያልቃል በየጊዜው ያልቃል እና ኤንጂን ኦይል ፎልት እያለ እንትን ላይ ስክሪን ላይ ራሱ ያመጣል እና ምንድን ነው ያሉ ወይ ሽጩ ወይ ደግሞ ኤንጂኑን ቀይር ኤንጂን ደግሞ መቀየር በጣም ከባድ ነው ለዚህ መኪና ኤንጂን ስትቀይሩ ያው ታውቃላችሁ ውድ ነው በጣም ስለዚህ አዲስ ሌላ መኪና መግዛት ይሻላል የሞተር ለዚህ መኪና ከመቀየር በሚል ያው ለጊዜው አሁን እስካሁን እየተጠቀምኩበት ነው እንግዲህ ወደፊትም እያየን እንግዲህ የምንቀይር ጊዜ እንቀይራለን። እንደዛ ነው እንግዲህ አሁን እንዳያችሁት ኦይሉን ያው እንግዲህ በየጊዜው እየጠጣች ስለሆነ ወይል ው ለመቀየሩንም በደንብ ለምጄበታለሁ እና እየቀየርኩ ነበረ። ይህን ይመስላል እንግዲህ የሰጠዋችሁ እንግዲህ የተወሰነ ይጠቅማችኋል ብዬ አስባለው። እንድለኔ እየተዘጋጃችሁ ያላችሁ እንግዲህ የሁለት ሺህ ሃያ አምስት እቅዳችሁ ከሆነ አሁኑኑ ጀምሩ ሞክሩ ላለሁኝ በቃ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እሺ እንግዲህ ቪዲዮን ከወደዳችሁት ያው ላይክ ማድረግ እንዳትረሱ። በእርግጥ ዩቱብ ሰባ ወደ ሰባ ፐርሰንት አሁን ስለ ቤት እንደውም ስለ ጽዳት ምናምን ይዣቸው የምመጣቸውን ወደ ሰባ ፐርሰንት የሚሆነው በቲቪ እንደሚታይ ነው የሚነግረኝ እና ያው ማየት ትችላላችሁ የት ሀገር እንደሚታይላችሁ በብዛት ጌት እንደሆነ ምክንያት እየታየ እንደሆነ ምናምን እና እና ቲቪ 70% በቲቪ እየታየው ነው። እንግዲህ በቲቪ እና ምን እላችሁ ነው፣ ስለ ላይክ ብዙ ላይክ የለኝም እና አሁን ሰርቼ በቃ ለናንተ በቃ በቻልኩት መጠን ለፍቼ ደክሜ ሰርቼ ብዙ ላይክ ሳይኖር ሲቀረው በቃ ስራውን አልወደዱትም ማለት ነው ብዬ ነው የማስበው። እና ከልባችሁ ግን አይ ጥሩ ነው በቃ እንስጣት፣ ምን ችግር አለ ብላችሁ ላይክ የምታደርጉ ከሆነ ጥሩ ነው። ስለዚህ በቲቪም ቢሆን አንዳንዴ ፊት ለፊት አይ ቲንክ ትንሽ ያስቸግራል መሰለኝ። ወይ ባክ ብላችሁ እንትን ማለት አለባችሁ መሰለኝ ዩቱብ ላይ ሲሆን እንደዛ ነው። እና ለማንኛውም ከወደዳችሁ ላይክ ማድረጉን እንዳትረሱ ለማለት ነው። በቃ በሌላ ቪዲዮ ደግሞ እስከ ምንገና እንገናኛለን። በቀጣይ አሁን እንደውም እንትን ኦርደር አድርጌ ነበረ የተወሰነ ሳሎኖቼን ትንሽ ቀየረ ለማድረግ በቀጣይ ቪዲዮ እሱን ይዤ የምመጣው ባላችሁበት ተከታተሉ። በቃ በቀጣይ ቪዲዮ እሱን ይዤ የምመጣው እንግዲህ። እስከዛ ድረስ መልካም ጊዜ፣ መልካም ሳምንት፣ ሰላም ሁኑልኝ። ቻው